ኢንዱስትሪ ማዕከል ነው፣ ቢዝነስ ማዕከል የማረ እና በሚቹ ነው አካባቢ 24 ሰዓት የማያንቀላፋ አካባቢ። ሰላም ይፈልጋል። ሰላም የሌለበት ኢንቨስተር ሊመጣ አይችልም፣ ለሀገር ባለ ሀብቶች ለውጭም ባለ ሀብቶች

ሚኒስትሪ የአንዳንዱ ባለስልጣን የአንዳንዱ ኮሚሽን በቃ በዚህ ላይ አብረን ማጣ አክስ በዚህ እናክስ፣ በዚህ አብረን እንስራ። ሰላም ውድና የተከበራችሁ የአፋር ቲቪ ተመልካቾቻችን፣ ዛሬ አንድ መሰናዶ ወደ እናንተ ይዘን ቀርበናል። ይህም የኢንቨስትመንትና ኢንዱስትሪ ለአንድ ሀገር የሚያበረክተውን አስተዋጽኦ ምን ይመስላል የሚለውን እናስቀኛችኋለን። ፕሮግራሙን አሰናደች ያቀረብኩላችሁ ሪያን አብደላ ነኝ። አብራችሁን ቆዩ። የዓለም የእድገት መነሻና መዳረሻ ከሆኑት ዋና ዋና መንገዶች መካከል ተጠቃሾች ተርታ ቋሚ ተሰላፊ እንደሆኑ የዘርፉ ተመራማሪዎች እንደሚገልጹት ኢንዱስትሪና ኢንቨስትመንት እንደሚካተቱ በተደጋጋሚ የሚጠቀሱ ጉዳዮች ናቸው። የተለያዩ ሀገራት ለኢኮኖሚያቸው እድገት እንደ ዋና የእድገት መሰረት ተጠቅመው የሀገራቸውን ኢኮኖሚ አሳድገውበታል፣ ተጠቃሚም ሆነው በተጨባጭ አሳይተዋል። አፋርም ይህንኑ የልማት ጎዳና ተከትላ ያላትን እምቅ የተፈጥሮ ሀብቷን እና የሰው ሰራሽ ሀብቷን ተጠቅማ በኢንዱስትሪና ኢንቨስትመንት ልማት ውጤት ማስገኘት ከጀመረች ዋላ ደር ማለቷን የአደባባይ ሚስጥር ነው። በዚህ ዘጋቢ ፊልምም አፋር በኢንዱስትሪና በኢንቨስትመንት ጉዞ ምን አገኘች፣ ምንስ አላት የሚለውን ከብዙ በጥቂቱ አካተነዋል። አብራችሁን ቆዩ። ፀሐማ ነው መስሎነን፣ ኤነርጂ ብ የሚጠቀሙበት አካባቢ ነው። አዋሽ በኢትዮጵያ ከኢትዮጵያ ውስጥ ፈልኮ እንደገና ደግሞ አፋር ላይ የሚቆምበት ሁኔታ የተፈጥሮ ግድ ባለ ተራሮ እንጂ ከጎረባጭ ጋር ከሚን ጋር ከምናምን ጋር የማያጣላ የውጭ አጀንዳ የማይሆን አዋሻል የአዋሽ ማለት ለሀገር ባለ ሀብቶች ለውጭን ባለ ሀብቶች አፉን ክፍት አድርጎ የሚጠመቅ ነው። ይሄ ገደላ ገደል ውስጥ ነው የሚሄድ፣ አይደለም ሜዳማ አካባቢ ነው። ለእርሻ ኢንቨስትመንት፣ ለግብርና ኢንቨስትመንት ምቹ ሳቢ የሆኑ ኢንቨስትመንት አካባቢዎች አሉ። ይሄ ደግሞ በተለይ ሁኔታ ተመራጭ አርጓል። አሁን ባለው ሁኔታ በእኛ አሁን ከማኑፋክቸሪንግ ማስፋፋት ጋር ተያይዞ ተወሰነ ደረጃ ወደፊት፣ አሁን ባለው ሁኔታ የኃይል እጥረት ሊያጋጥም የሚችል ስጋት ነበር፣ ግን አሁን ብዙም ስጋት የለንም። እየነመስ የአንድ አገር የኢኮኖሚ እድገት ወሳኝ ምሶሶዎች ስለሆኑት ስለ ኢንዱስትሪና ኢንቨስትመንት ጥቅሞች እንጠቅሙ። ለሀገራችን ብሩህ ተስፋና ለዜጎቻችን መልካም ለውጥ ይዘው ይመጣሉ። ኢንዱስትሪና ኢንቨስትመንት ማለት ጥሬ እቃዎችን ወደ ተለያዩ ምርቶችና አገልግሎቶች የምንለውጥባቸው፣ ገንዘብን ደግሞ ለእድገትና ለብልጽግና የምናውልባቸው መሰረታዊ የኢኮኖሚ ማሽኖች ናቸው። እነዚህ ዘርፎች የበርካታ ሰዎችን የኑሮ ደረጃ ያሻሽላሉ፣ ለዜጎች የስራ እድል ይፈጥራሉ፣ የሀገራችንን ገጽታም ይለውጣሉ፣ እንዲሁም ዓለም አቀፍ ተወዳዳሪነታችንን ያሳድጋሉ። ከብዙዎቹ ጥቅሞቹ መካከል የመጀመሪያውና ዋነኛው የስራ እድል ፈጠራ ነው። አዲስ ፋብሪካ ሲቋቋም ወይንም አዲስ ኢንቨስትመንት ሲኖር ለሺዎች የሚቆጠሩ ዜጎች በቀጥታም ይሁን በተዘዋዋሪ የስራ እድል ይገኛል። ይህ ደግሞ ከቀላል ሰራተኛ እስከ ከፍተኛ ባለሙያ ድረስ ያሉትን ያጠቃልላል። ስራ ሲኖር ደግሞ የቤተሰብ ገቢ ይጨምራል። የኑሮ ደረጃ ይሻሻላል። ድህነትም ይቀንሳል። ሁለተኛውና እጅግ ወሳኙ ጥቅም የኢኮኖሚ እድገት ነው። ኢንዱስትሪዎች ሲስፋፉ ብዙ ምርቶች ይፈጠራሉ፣ አገልግሎቶች ይቀርባሉ፣ ገቢም ይጨምራል። ይህ ደግሞ የአገርን ጠቅላላ ምርት ጂዲፒ በማሳደግ የብልጽግና መሰረት ይቀጥላል እና ይሄ ራሱ ኮሪደር ልማት መጀመር ማለት ኢንቨስትመንትን መሳብ ነው። ቱሪዝም መሳብ ነው። ቱሪዝም

ለሬቱ ወደ ማለ ሳመራ ላይ ያለ ስለዚህ አሁን ሌሎቹ ላይ እንስባብ ሲታይ ዋናው መሳቡ ነው ያለው ጸጋ ነው። ኢንቨስትመንት ገንዘብን ከማስቀመጥ ያለፈ አዲስ ሀብትን የመፍጠር ሂደት ነው። በተጨማሪም ኢንዱስትሪና ኢንቨስትመንት የቴክኖሎጂ ሽግግርና የእውቀት ብቃትን ማዳበርን ያመጣሉ። አዳዲስ ፋብሪካዎችና ኢንቨስትመንቶች ዘመናዊ የስራ ዘዴዎችንና እውቀቶችን ከዓለም ይዘው ይመጣሉ። ሰራተኞችም ስልጠና በማግኘት ክህሎቶቻቸውን ያሳድጋሉ። ይህም የአገሪቱን የሰው ኃይል በዓለም አቀፍ ደረጃ ተወዳዳሪ ያደርገዋል። ሌላው ትልቅ ጥቅም ደግሞ የመሠረተ ልማት ግንባታ ነው። ኢንቨስትመንት ሲኖር ለኢንዱስትሪው የሚያስፈልጉ እንደ መንገድ የኤሌክትሪክ ኃይል የውሃ አቅርቦት ና የመገናኛ አውታሮች ይገነባሉ እነዚህ መሰረተ ልማቶች ደግሞ ለሌሎች ዘርፎች ምቹ ሁኔታን በመፍጠር የመላ አገሪቱን እድገት ያፋጥናሉ አገሮቻችንን የሚያበረታቱ እድሎችን የሚፈጥሩና ቅርጹን የሚፈጥሩ ሞተሮች ናቸው ክልላችን አፋር ብሔራዊ ክልላዊ መንግስት የኢንቨስትመንት አማራጭ ለሚያደርጉ ባለሀብቶች ያሉ ምን ምን የኢንቨስትመንት አማራጭ ላይ መሰማራት ይችላሉ፣ የሚለውን ስንቃኝ በማዕድን ዘርፎች አፋር የቱሪዝም አውራናት ካሏት በርካታ የቱሪዝም ሀብቶች የዓለም አይን ያረፈበት ዳሎል በውስጡ ካለው ፖታሽ ማዕድን በዋናነት ለእጽዋት እድገት ወሳኝ የሆነውን ፖታሲየም የሚያቀርብ የማዕድን ጨው አይነት ነው። በአብዛኛው በእርሻ ዘርፍ እንደ ማዳበሪያነት የሚያገለግል ሲሆን በርካታ ጥቅሞች አሉት። የበሽታ መቋቋም አቅም መጨመር ፖታሲየም በእጽዋት ሴል ግድግዳዎች ጥንካሬ ውስጥ ሚና አለው። ጠንካራ የሴል ግድግዳዎች ደግሞ እጽዋት ለተለያዩ በሽታዎች፣ ነፍሳትና ሌሎች ጭንቀቶች የመቋቋም አቅም እንዲያዳብሩ ያደርጋል። የምርት ጥራትና መጠን መጨመር ፍራፍሬዎች አትክልቶች፣ እህሎችና ሌሎች ሰብሎችን በተመጣጣኝ ሁኔታ እንዲያድጉ፣ መጠናቸው እንዲጨምር፣ ቀለማቸው እንዲያምር፣ ጣዕማቸው እንዲሻሻልና የመቆየት ጊዜያቸው እንዲረዝም ይረዳል። ከግብርና ውጪ ላሉ አገልግሎቶች የፖታሽ ምርትን በማቀነባበር የማቅረብ ኢንቨስትመንት ላይ ቢሰማሩ። ፖታሽ በሌሎች የኢንዱስትሪ ዘርፎች ለምሳሌ ሳሙና፣ መስታወትና አንዳንድ ኬሚካሎችን ለማምረት ያገለግላል። በአጠቃላይ ፖታሽ ዘመናዊ ግብርናን ለመደገፍ የምግብ ዋስትናን ለማረጋገጥና የእጽዋትን ምርታማነት ለማሳደግ እጅግ ወሳኝ ሚና ይጫወታል። ስለዚህ አፋር ካሏት የማዕድን ኢንቨስትመንቶች በተጨማሪ በምንታወቅበት የጨው ኢንቨስትመንት ዘርፍና የከበሩ ማዕድናት ከሚጠቀሱት ውስጥ ናቸው። ከትንሿ ስንጀምር ኢንቨስትመንትና ኢንዱስትሪ ከመሰረተ ሀሳብ ተነስተው እስከ ዓለም አቀፍ ሸቀጦችን የሚያመርቱ ትላልቅ ፋብሪካዎችን ገንብቶ ሀገርን ቅርጽ በማስያዝ እድገትና ብልጽግናን ማምጣት፣ ኢኮኖሚን ከማሳደግ ረገድ ኢንቨስትመንትና ኢንዱስትሪ እርስ በርስ የተሳሰሩ ናቸው። ስራን ያመጣሉ ፈጠራን ያካሂዳሉ፣ የኑሮ ደረጃችንን ያሳድጋሉ፣ እናም ሀገሮቻችንን በዓለም አቀፍ ካርታ ላይ ያስቀምጣሉ። ግን እንዴት ነው የሚሰሩት? አንድን ሀገር ለኢንቨስትመንት ማራኪ የሚያደርገው ምንድን ነው? እና ከኢንዱስትሪዎቻችን ምን እድሎች ይጠበቃሉ? ይህን እድሎችስ ክልሉ በምን መልኩ በር ከፋች ነው የሚለውን የአፋር ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አይሻ ያሲን ምላሽን ይሰጣሉ። እንጸጋለን አፋር ክልል ላይ ምን ሀብት አለን የሚለው ነገር በተለይ ከለውጡ በፊት የነበረው ጊዜያት አፋር በሚታወቀው አብዛኛው ማዕድን ላይ በጨው ነበረ። አሁን ግን ከለውጡ ወዲህ ግን እንዲሁ ክብር ፕሬዚዳንት አድናቆቴን እየሰጠው ለምን ትልቁ ምንድን ነው የሊደርሽፕ ኳሊቲ ያስፈልጓል፣ አንድን ክልል ሆነ አንድን ከተማ ሲመራ ያንን ደግሞ አስመልክቶ ምንድነው ትልቁ ሪፎርም የሆነበት የኢንዱስትሪና ኢንቨስትመንት መሆኑ አንዱ ትልቁ አማራጭ ምንድነው ያለንን ጸጋ ለይተናል። እንደ ክልል ምን ዞን ላይ ምን ሀብት አለ ምን ዞን ላይ ምን አይነት ኢንቨስተሮች ማስገባት አለብን የሚለውን ነገር ልየት አድርገን ለዕለት ተዕለት እንቅስቃሴ ዜጎችን ወደ ተጨባጭ ተጠቃሚነት ለማሸጋገር በቀላል አነጋገር ኢንቨስትመንት ካፒታልን ወደ ስራ ማዋል ነው። የአገር ውስጥ ቁጠባ፣ የመንግስት ፈንድ ወይንም የውጭ ካፒታል ለመገንባት ለመፈልሰፍና ለማስፋት ኢንዱስትሪው የካፒታል ጥሬ ዕቃዎችን ወደ ምርቶች፣ አገልግሎቶችና እድሎች የሚቀይርበት ነው። አዲስ ፋብሪካን አስቡት። ይህ ማለት በሺዎች ለሚቆጠሩ ሰዎች ከኢንጂነር እስከ ወለል ሰራተኞች ማለት ነው። የሀገር ውስጥ አቅራቢዎችን ለጥሬ እቃዎቻቸው አዲስ ገበያ ያገኛሉ ማለት ነው። ለሕዝብ አገልግሎት እንደ ትምህርት ቤቶችና ሆስፒታሎች የታክስ ገቢ መሳሰሉትን የሚያበለጽገው የኢንዱስትሪ ውጤት ነው። ይህም አፋር ክልል በሩን ክፍት ካረገባቸው የኢንቨስትመንት አማራጮችን ተጠቅመው ለህብረተሰቡ የስራ ዕድልን ፈጥረው ለአፋር ሕዝብ የአቅርቦት እጥረትን ከቀረፉ ኢንቨስትመንቶች ውስጥ በአፋር ክልል ርዕሰ መስተዳድር ሀጂ አወል አርባ ተመርቀው ስራ የጀመሩ የውሃ፣ የዱቄት፣ የጨው፣ የእንስሳት መኖ ማቀነባበሪያ ፋብሪካዎችን እናስቃኛችሁ። ርዕሰ መስተዳድር ሀጂ አወል አርባ ኢንቨስትመንት የሀገር ቅርጽና ክብርን ትርጉም ባለው መልኩ መሰረት እንደሚያስይዝ በመረዳታቸውና ለኢንቨስትመንት ልዩ ትኩረት በመስጠታቸው አምራቹ ድረስ ወርደው ጉብኝቶችን በማድረግ ያበረታታሉ። በተለይ ደግሞ ኢንቨስተሩ ያው ከለላ ይፈልጋል፣ ሰላም ይፈልጋል። ሰላም የሌለበት ኢንቨስተር ሊመጣ አይችልም። አካባቢ ሁላ አንድም ኬላ ያለበት ክልል አይደለም። ያ ደግሞ ኬላዋ ለመኖር ምን ያሳያል? ሰላም መኖሩን ያሳያል። ለዚህም ልዩ ትኩረት እንዲሰጠው በሰጡት አቅጣጫ የክልሉ ኢንዱስትሪና ኢንቨስትመንት ቢሮ አይሻ ያሲን ክትትልና ድጋፎችን በማድረግ ለውጦች የታዩበትና ኢንቨስትመንቶችም እየተስፋፉ መምጣቱን ያመለክታል። ደግሞ መሬት ላይ ወርዳል። እንደዚሁም የግብርና ቢሮ ሰዎችን በጣም ትልቅ ስራ ሲሰሩ ነበር። ከኛ ጋር የዱብቲ ወረዳ ደግሞ የግብርና ጽህፈት ቤት ኃላፊ የወንት መሐመድ ኑራ በጣም በሚያምር ሁኔታ ተቀብሎልን ኢንቨስተር አጠቃላይ አመራሮችን እያሳየናቸው ነበር የተሰሩትን ስራዎች። እነሱም ደግሞ በፕሬዘንቴሽን ያዩትን ነገር በመሬት ላይ ሲደግሙት አፋርን ስናውቅ ነበረው በላለፉት ሶስት አመታት በጀግንነቱ ነበረ አሁን ደግሞ በልማቱ አይተናል። ኢንቨስትመንት የእድገት መሰረት ነው። የመሰረተ ልማት ክፍተቶቻችንን ይሞላል፣ አዲስ ቴክኖሎጂን ያመጣል፣ እናም ለሰራተኞቻችን ወሳኝ ክህሎቶችን ያስተላልፋል። ለታዳጊ ሀገራት ብሎም ክልሎች ዘላቂ የስራ እድል ለመፍጠር ብዙ ጊዜ ፈጣኑ መንገድ ነው። ኢኮኖሚያችንን ከዋና ሀብቶች ባለፈ የተለያዩ ድጋፎችን ማድረግና ውህደት መፍጠር ነው። የምግብ ዋስትናን ያረጋግጣል። ኢንዱስትሪና ኢንቨስትመንት ሲደራጁ የመጀመሪያ ደረጃ ሀብቶች እና ወደ ዓለም አቀፍ የእሴት ሰንሰለቶች ይዋሃዳሉ። ለረጅም ጊዜ የሚቋቋምና ተወዳዳሪ ኢኮኖሚ መገንባትም ነው። በመላ ሀገራችን የስትራቴጂክ ኢንቨስትመንት ተጽዕኖ በግልጽ ይታያል። በቴክኖሎጂ ፓርኮች ውስጥ ወጣት ፈጣሪዎች ለነገም የመፍትሄ ሀሳቦችን እየነደፉ ነው። በመሀል አገር የተራቀቁ የግብርና ማቀነባበሪያ ፋብሪካዎች ለምርታችን እሴት እየጨመሩ የኤክስፖርት እድሎችን በመፍጠር የሀገር ውስጥ አርሶ አደሮችን በማብቃት ላይ ናቸው። የሀገር ምርት እየጨመረ በሄደ ቁጥር ኤክስፖርት አለ ለዛው ደግሞ ዋናው ሩጥ በኛ አሁን በአሁኑ ሰዓት ባለው ሁኔታ በኛ አሁን የኛ በኛ አሁን ነው እ ደግሞ ማነቃቃት የተፈጠረበት ሁኔታዎች አሉ። አሁን ኮሪደር ልማቶች አሉ። እንደ ሀገር ኮሪደር ልማት አለ አለ ማለት ኢንቨስትመንት አለ ማለት ነው። ከተማን ምቹ ማድረግ፣ ሳቢ ማድረግ፣ ባለ ሀብቶቹ ማ የባለ ሀብቶቹ መኖሪያ ማድረግ የኢንዱስትሪ ወለድ የኢንዱስትሪ ከተማ ማለት ነው። የኃይል አቅርቦት የሚጨምርበት ከተማ ማለት ነው። እና የኮሪደር ልማት ጋር ተያይዞ የሚሰሩ ስራዎች በቃ አካባቢው ሰው ደስተኛ ሆኖ ለመዝናኛም ለጤና እንቅስቃሴም የወክወይ ካሜሮች መጀመሪያ እዛው ላይ ለሴፍቲ ነው። እና ኦሊን ዋን ነው። ኦሊን ዋን የሆነ ነገር ነው። ኮሪደር ልማት ማለት ኦሊን ዋን ነው። በአፋር ብሔራዊ ክልላዊ መንግስት ከጊዜ ወደ ጊዜ እየተስፋፋ የመጣው የእርሻ ሰብል ልማቶች ኢንቨስትመንቱ ለዚህ ማሳያ መሆን ይችላል። አፋርንም ገጽታውንና ስያሜውን ከለወጡለት ኢንቨስትመንቶች የአንበሳውን ድርሻ የወሰደው ግብርና አፋር አያበቅልም የሚለውን እሳቤ ቀይሮታል። ከአርብቶ አደር ወደ አርሶ አደርነትም አሸጋግሮታል። ስለሆነም በእነዚህ እድሎች የተገኙት የግብርና ውጤቶችን እናስጎብኛችሁ። አፋር በፊትኛ ባለፈው መት ሊመት ፕሮግራም ታይዘው ጠቅላይ ሚኒስትሩ ኢንሼቲቭ ወስደው ያስጀመሩት ሊመት ፕሮግራም አለ። አጋጣሚ በዛ ላይ ደግሞ ይሄ ፍራፍሬ አርባ ምንጭ ነበር። አርባ ምንጭና ሙዝ ዘመድ ነው፣ ዘመዶች ናቸው። እኛ ደግሞ ሁለተኛው አርባ ምንጭ ለመሄድ አሁን ለአዲስ አበባ ገበያ እያቀረበ ሌላ ቦታ ላይ የሚወስደው ያህል ጊዜ ቀኛ ሌላ ቦታ ማን ላይ ሞዴል ለማሆን ፍራፍሬ ላይ ሞዴል ለማሆን። ምክንያቱም ቆሚ አለ ቆሚ አመት ሙሉ ቋሚ ስላለ አንድ አመት በፊት የነበረው ባህል ጤት በቆሎ በአመት አንዴ ማምረት ማረፍ። አሁን ያለ አሁን እያስቀረ ባህል ለማረፍ አመት ሙሉ በሽፍት በቃ ይነሳል፣ ጤት ይነሳል፣ በቃ ሌላ ይመረሳል። ጎን ለጎን ደግሞ ሙዚ ማ በኮል መጣ በኋላ ያለው ሁኔታ ለመግለጽ አሁን ጭንቀታችን ማለት ነው። ሌላው ቀደመን እኛ ቀረን አይነቱ ነው እንጂ የቁጭት ጊዜ ነው። አሁን ያለው የቁጭት ጊዜ ነው። በቃ ጥሩ ነው ሲባል በዲግሪ ልዩነቶች አሉ። ስለዚህ የዲግሪ ልዩነቶች

የተለያየ ለውጥ መምጣት እንደሚቻል አረጋል። እኛ ደግሞ እንቀጥልበት። አሁን ትኩረታችን ወደ ኢንዱስትሪያዊ ግስጋሴያችንና ወደ ተስፋ ሰጪ የኢንቨስትመንት እድሎች ወደሚገኙባቸው ልዩ ዘርፎች እናዙር። ከዚህ በኋላ በርካታ ባለ ሀብቶችን እንቀበላለን የሚል ትልቅ እቅድ አለን። ግን የመጡትን ቢሆንም መከታት ተቀብሎ ፍቃድ ሰጥቶ ብቻ ሳይሆን ክትትል እያደረግን የምንደገፍበትን ስርአትም እንደምናጠናክር አግሬ አድርገናል። ኢንቨስተሩ ሁሉም ኢንቨስተር የመጡትን ተቀብሎ ፍቃድ ሰጥቶ መላክስ ብቻ ሳይሆን እነሱንም ያለባቸውን ችግር እየቀረፍን እነሱም ደግሞ የመንግስትን በተለይ በማበረታቻ አካባቢ የሚሰጠው። ሁለት ዓመት የእፎይታ የግብር እፎይታ የሚሰጠው ኢንቨስተሩን ለማነቃቃትና ኢንቨስተሩን ደግሞ ኢንቨስት በት እንዲሳለጥ ነው። ያንን ደግሞ አስመልክቶ ብዙ ስራዎች የምንሰራው እንደ ክልል እንዳለ የገለጽንበት ሁኔታዎች አሉ። በአለም አቀፍ ደረጃ ማኑፋክቸሪንግ የኢንዱስትሪያላይዜሽን መሰረት ሆኖ ቀጥሏል። ይህም ሰፊ የስራ እድል ይፈጥራል። እናም ወደ ውጭ የሚላኩ ምርቶችን ያሽከረክራል። እዚህ ሀገራችን ኢትዮጵያ በጨርቃ ጨርቅ አግሮ ፕሮሰሲንግና ቀላል ማምረቻ ላይ ትኩረት በማድረግ ላይ ነው። በተመሳሳይ ጊዜ የዲጂታል ዘመን የቴክኖሎጂ ዘርፉም ለወጣቶቻችን ምቹ የሆነ የፈጠራ መድረክን አምጥቷል። በአፋር ክልልም ከማዕድን በጨው ፖታሽ፣ ልዩ ልዩ ማዕድናት በግብርና በመሳሰሉትና በሌሎች በርካታ ያልተነኩ አማራጮች ባለቤት በመሆኑ በኢንቨስትመንት መሰማራት ለነገው የመበልጸግ ግንባታ በነገያችን እድገትና የሀገር ግንባታ ላይ መሰረት መጣል ይሆናል። ኤርትራ ላይ አሁን ሃያ አራት ሰዓት ቱሪዝም መዳረሻ የሚያስተናግድ የሚኖራሱ ጊዜ እያስተባበረ በአሁኑ ሰዓት ባለ ሀብት ዘሎጅ አሁን ጀምሮ። ስለዚህ አሁን ለአንድ ቀን ይመጣው ማለት ነው። ለሁለት ቀን ለሶስት ቀን ለአራት ቀን ይቆያል ማለት ነው። የሚወጡት አብዛኛዎች ዳሎል፣ እንደዛ ቱሪዝም መዳረሻ አሁን ሰሜን ተወሰዱ ማለት ነው። በተለይ የቱሪዝም መዳረሻዎች ላይ ማቆያ ሳቢ በተለይ ሪዞርቶች የማዘጋጀት ስራ ይህንን አሁን ሁሉም ባለሀብቶች ሊሳተፉበት የሚገባ ቦታ አዋጭ ነው፣ ትልቅ አዋጭ ነው። ምክንያቱም የዓለም ቱሪስት በዶላር የሚስተናገድበት ነው። በዶላር ወደ አመት በላይ ወደ ሰላሳ የሚጠጉ አካባቢ አመት ያልተሰሩ ስሮች በእርግተኝነት በዚህ ስድ ዘመሰ ሀምሳ ሺህ አካባቢ ነበር የግብርና ሀምሳ ሺህ ሄክታር

ለምራስንችል የሚቀዘም ኤክስፖርት ማር ለማዕከላዊ ገበያ መቅረብ። አፋር አስረኛው የከተሞች ፎረም አዘጋጅታ ትጠብቃችኋለች። በዚህ አጋጣሚ የአፋር ክልል ኢንዱስትሪና ኢንቨስትመንት ቢሮ በአፋር ኢንቨስት እንድታደርጉ ጥሪውን ያቀርባል። ኢንዱስትሪ ማዕከል ነው፣ ቢዝነስ ማዕከል የማረ እና በሚችሉ አካባቢ 24 ሰዓት የማያንቀላፍ አካባቢ ሰላም ይፈልጋል። ሰላም የሌለበት ኢንቨስተር ሊመጣ አይችልም፣ ለሀገር ባለሀብቶች፣ ለውጭ ባለሀብቶች